እነዚህ ውሸታሞች እኔ ፕሮፌት ኮርዳ ሶስተኛው ሰማይ ላይ ነበር። ድንግል ማርያም ፍጡር ብቻ አይደለችም። ምን ማለት ነው? ሞናርኪው ዘፋዘር ግን የስድስት ዓመት ሕፃን ልጅ ማግባት ሱና ነው፣ ለምንድን ነው የማያገቡት? ብለ ጠይቃቸው ኢትዮጵያ ቤተክርስቲያን ሞናርኪው ዘፋዘርን አታስተምርም ወይ የሚል ጥያቄ ነው እና እጥር ያለና አጭሩ መልስ የኢትዮጵያ ቤተክርስቲያን እንደዚህ አይነት አስተምህሮ የላትም። በመልስ ሶስተኛው ሰማይ ላይ ነበር። አቤት ውሸት! ይህን መሀንጊ ማንከተል እመቤታችን ፍጡር ብቻ አይደለችም። ለምሳሌ ብለን ብንናገር ከፍጡር ውጭ ሌላ ምንድን ነው ያለው? ለምሳሌ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች መትረየስ፣ መድፍ ጥሩን የቤት አማራን ትግል መቅለፍ ስለፈለገ አግኝተኛል ፖይንቴ የስድስት አመት ህጻን ልጅ ሴት ልጅ ማግባት ሱና ነው እኮ። ይህንን ሱና ተረሳ። ስለ ስለ ስለ ሲዋካ አይደል እንዴ ሰውን የምታደነቁሩት ሱና ነው ምናምን ብላችሁ። የስድስት አመት ህጻን ልጅም ሱና ነው ማግባት አይደል? አግባ አሳዩን መሻይኮቹ ይዳዳሩ፣ ልጆች ካሏችሁ የ50 ምናምንት አባት ሴት ልጁ ለ50 ምናምንት አባት ይዳረው። አንተ በምታምነው ሐዲስ፣ ፋጢማን በዛ ጊዜ አይሻን ባገቡባት ቅጽበት ወራት አቡበከር መጥቶ ጠይቋቸው፣ አይ ታንሳለች፣ ልጅ ናት እንሐ ሰገራ ብለውታል። ጠይቃቸው፣ እንደዚህ ሚላለው ይብለ፣ አዎ እንሐ ሰገራ፣ ትንሽ ናት፣ አንተ ታረጅባታል። ለማን ቃል በቃል ዑመር ጠይቆ እንደዛ ብሎ መለሱት። ዓሊ በ26 አመት ነው ምናምን ያገባት፣ እሷ የ19 ነበረች። የ19 አመት ሆና ፋጢማ ለ50 አመቱ አቡበክር እንቢ ካሉት፣ ለ40 አመቱ ዑመር እንቢ ካሉት፣ ከዛ ለ26 ዓመቱ ለዓሊ ዳሩት። ማለት ለራሳቸው ሲሆን በዛ ወር የ6 አመት ህፃን ልጅ ያገቡ በዛን ጊዜ እድሜያቸው ትልቅ ነው። ትንሽ አታፍርም? እንዲህ ብለህ ብለህ፣ በዛን ጊዜ እድሜያቸው ትልቅ ነው። የ9 የ19 የ18 ወይም የ20 ዓመት ፋጢማን ለአቡበከር አልደርልህም ታንሳለች ብለውታል። እያልኩ አይደል እንዴ አንተ። በምታምንበት ዘገባ ነሳኢ ላይ አለ ይኸው። ስንን ነሳኢ ላይ አለ ይኸው። ኦኬ የአይሻ ስድስት ዓመት ከፋጢማ 19 አመት ትበልጣለች። ፊዚካሊ ነው እያልክ ያለው። ምን አይነት ምግብ ነበር የምትበላው አይሻ? የሸራተን ኬክ ነበር የምትበላው፣ ሰውነቷ ግዝፍዝፍ ያለው እንዴት ነው የተረዳው እንት ነው ይሄ ይውደቅ መብራሪያ አታምጡ እንደዚህ አይነት ሌላ ከሙስሊሙ ውጭ ያለው አካል ሲሰማችሁ ያፍርባቸዋል። ታይ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች መትረየስ መድፍ ጥሩን የቤታ አማራን ትግል መጥለፍ ስለፈለገ ዜና መስራት ሰለቸው። ዛሬ ይህንን ማድረኩ ረ ሪፖርተር ሆነው ነው የከረሙት። ሪፖርተር ሆነው ማለት እይ እነሱ ጠምደው ፋኖን ሲጨረግዱ የነበሩ ሰዎች መከላከያው ኃይሉ ሲበዛና ሲሸሽ አብረውት ሊሸሽ የት ነው የምትሸሽ? በዚህ ሁኑ፣ መስጊድ ውስጥ ተደበቁ አላቸው የጸጥታ ኃላፊው። የምናምኑ እዛ ገቡ። ፋኖቹ ከተማውን ካረጋጉ በኋላ ሄዱ ስጡን፣ የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ናቸው የመካነ ሰላም ልጆች ናቸው የሄዱት። እና ስጡን ሲሏቸው አልሰጥም፣ አንሰጥም፣ ሂዱ ታይ ውሪ ኩታራ ኪታ ዚህ ብለው ዘበኛውም ጥይት አንስተው መተኮስ ጀመረ። ሌሎችን ሲሉ እንግዲህ ምን ይደረጋል፣ እንደዚህም ተለማምጠና አይሆንም ብለው ያው የሚሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂባ አሚኖ፣ እነ አህመድ ዲንጀበል ሼክ ከሊያረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በሲሞት ሼክ ሆነ፣ እየወሎ ወሎ የእስልምና ምትስ ጉዳዮች ኃላፊ ሆነ ምናምን ተብሎ መጣ። ሞኝህን ብላ ሞጅ ብላ። ደስ የሚለው ደግሞ እስላም ፋኖቹ ሙስሊም ፋኖቹ እንዳለ ወጡና፣ ጥፋ ከዚህ ያሉት አንሰማህ ማለት አሁን ስልጤ የሚያቦካው አይደለም የአማራ ፖለቲካ። ስልጤ ልክ ዳቦ እንደሚያቦካው ማ ነው ይሄ ሙጂብ አሚኖ ዳቦ እንደሚያበካው ቀላል አይደለም። እስከዛሬ በወቅቷል፣ እስከዛሬ አብክተውታል። አሁን ቀላል አይደለም የአማራ ፖለቲካ። የኦሮሙማው ጽንፈኛ ዋሃቢ እና አመድዲን ጀበል እየጫኑ የሚልኩት የህዳር አህያ ሆኖ የሚመጣው የነ ሙጂብ አሚኖ ፈረሶች የሚያቦኩት አይደለም የአማራ ስላም ነቅቷል። ለውጡ ልንገራችሁ፣ ለውጡ ልንገራችሁ፣ በፊት ቦት ይዘ መስቀል ይዘ ሼክ ይዘ ጳጳስ ይዘ ቄስ ይዘ ሄደ ግባ፣ እባክን ውረድ፣ እባክን የምትለው አማራው የለም። ቄሱንም፣ ስነስርዓት ሼኩንም፣ ስነስርዓት የሚለው አማራ ነው የተፈጠረው።

ይሄው እነዚህ ውሸታሞች፣ እኔ ፕሮፌት ቆዳ ሶስተኛው ሰማይ ላይ ነበርኩ፣ ሶስተኛው ሰማይ ላይ ነበርኩ። አቤት ውሸት! ይሄን መሀጂ ማን ንከተል? እዛ ባለውበት ሰዓት ሐዋርያው ጳውሎስን በአካል አይቼዋለሁ። ያላየ ሰው ዝም ብሎ የሚናገር ሰው አለ። ጴጥሮስን ፊት ለፊት አይቼዋለሁ። ሳክስ ነው እባክህ። ባለውበት ሰዓት ላይ መላእክቶች መጥተው ጸጉሬን እያሻሹ እያናገሩኝ ነበር። ውሸቱን ነው፣ ውሸቱን ነው እምገርማችሁ። በአብ ቀኝ ከሄድኩ በኋላ እንኳን የኔ ማረፊያ ሰኪውርድ አድርጌ ነው የመጣሁት ወደዚህ ራሱ የመጣሁት እኔ ለናንተ ብዬ ነው። ጴንጤ የት ደርሳችሁ ነው እናንተ አሁን ሀገር እናገዝ የምትሉት? በጣም የምትወጣው ሰዎች ሰው እንደዚህ አይነት ታናሽ ጉባኤ ውስጥ የላከኝ አስጠንቅቆኝ እንጂ ነገረኝ እኮ መልአኩ ነገረኝ። ባናት ተተከለ ኧረ፣ ጳውሎስ እንደተናገረ የኔ እዚህ መኖር ጥቅሙ ለናንተ ወደዚህ ምድር ራሱ እኔ ቅድም ሲመጣ ራሱ ብዙዎቻችሁ ትገረሙ ነበረ።

ጅላጅል ማለት ያለቃውን የሚከተ መሄዱን እንጂ መድረሻውን አያውቅም። መጓዙን እንጂ መንገዱን አያውቅም። ይጓዛል፣ መንገዱን አያውቅም። ይሄ ጉዞ የት ይወስደኛል? መሰብሰቡን እንጂ አጀንዳውን አያውቅም። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት ማለት ነው። እመቤታችን ፍጡር ብቻ አይደለችም። ለምሳሌ ብለን ብንናገር ከፍጡር ውጭ ሌላ ምንድን ነው ያለው? ለምሳሌ ሁለት ነገሮች ነው ሊኖሩ የሚችሉት፣ አንዱ ፈጣሪ፣ ሌላው ፍጡር። ስለዚህ በዚህ ዓለም በዓለም ሁለት አካላት ነው የሚኖሩ። ዓለምን ያስገኘ እግዚአብሔር አለ፣ ደግሞ የተፈጠረ ፍጥረት አለ። እመቤታችን ፍጡር ብቻ ካልሆነች ልትሆን የምትችለው የሚቀራት ፈጣሪ ነው ልትባል የሚገባው ማለት ነው። ይሄ ደግሞ ክህደት ነው። ይሄ ክህደት ነው። ስለዚህ ፍጡር ብቻ ናት እመቤታችን። በባህሪ ከተካሄደ ፍጡር ብቻ ናት። ይሄ ምንም አወዛጋቢም አከራካሪም አይደለም። እመቤታችን ባህሪዋ የፍጡር ባህሪ ነው። የተገኘችው ከሐና ከኢያቄም ናት። ኢየሱስ የሷ ፈጣሪዋ ነው፣ አስገኘዋ ነው፣ አዳኛ ነው፣ ጠባቂዋ ነው፣ መድኃኒቷ ነው፣ ህይወቷ ነው። በቃ እረፍቷ እሱ ነው። የጸጋዋ ሁሉ የክብሯ ሁሉ ምንጭ እሱ ነው። ያለ እሱ እሷ ምንም አይነት ክብር የላትም። በነገራችን በራሷ ብቻ እግዚአብሔር ሳያከብረው በራሱ ክቡር ሆኖ ሊገኝ የሚችል በራሱ በራሱ ባህሪንም ቢሆን ለምሳሌ ሰብእና ክቡር ፍጥረት ነው። ሰውነትን አክብሮ የፈጠረው ግን እግዚአብሔር ነው። በራሱ ራሱን ሰው ማድረግ የሚችል ሰው የለም። ወይም በራሱ ራሱን ኦርቶዶክስ ወይም በራሱ ራሱን መልአክ ያደረገም መልአክ የለም። መልአክን መልአክ ያደረገው እግዚአብሔር ነው። ሰውንም ሰው ያደረገው እግዚአብሔር ነው። ስለዚህ ሰውነት ክብር ነው፣ መላእክነትም ክብር ነው። የሰውነትንም የመላእክነትንም ክብር ከእግዚአብሔር የተሰጠ ነው። እግዚአብሔር ነው ያን ለፍጥረቱ የሰጠ እንጂ በራሱ እኔ መላእክ ልሁን ብሎ የሆነ መላእክም የለም። በራሱ እኔ ሰው ሊሆን ብሎ የሆነ ሰው የለም። ሰውን ሰው ያደረገው እግዚአብሔር ነው፣ መላክንም መላክ ያደረገው እግዚአብሔር። እመቤታችንንም የቀደሳት ያከበራት፣ ያዳናት፣ ሽወቷ፣ መድኃኒቷ፣ ረፍቷ፣ ብርሃኗ፣ ጌጧ፣ ክብሯ ባጠቃላይ እግዚአብሔር ነው። እና መቤታችን አምላክን በመውለዷ ምክንያት ቅድም እንደነገርኳቸው፣ አንደኛ ሀይል አራማዊት አትባልም፣ ሁለተኛ አምላክ አትባልም፣ ሶስተኛ መካከለኛ አትባልም። መካከለኛ የሚለው ለምሳሌ በምልጃ ሂደት ውስጥ ሶስት አካላት አሉ። የሚለምናለ የሚለምናለ፣ የሚለመናለ የሚለመንለት አለ። በዚህ በምልጃ ሂደት ውስጥ ሆነን ለምሳሌ ልብ በሉ፣ የሚለመነው እግዚአብሔር ነው። የሚለምኑት ደግሞ እግዚአብሔርን ይቅርታ አድርግ ማር ይሄን አድርግ ብለው የሚለምኑት ባለሟሎቹ ናቸው። የሚለምንላቸው ደግሞ እኛ ኃጥአን ነን። ስለዚህ በዚህ ውስጥ ከሆነ መካከል ላይ ቅዱሳን ይገባሉ። እመቤታችንም፣ ሰማዕታትም፣ ጻድቃንም፣ ነቢያትም፣ ሐዋርያትም እግዚአብሔር ጸጋ የሰጣቸው በአጠቃላይ የእነሱ መካከለኝነት የማማለር ነው። በእኛና በፈጣሪ ፊት መካከል ሆነው ስለ ሀጣ ይቅር በላቸው ብለው ይለምናሉ ክርስቶስ ያደረገውን የቤዛነት ስራ ግን አይሰሩም። ክርስቶስ መካከለኛ ነው ሲባል ሰውነትን ከአምላክነት ጋር ያስታረቀ ማለት ነው። የሰውነት ባህሪን ከአምላክነት ባህሪ ጋር ያስታረቀ አንድ ያደረቀ ማለት ነው። እርሱ ያደረገውን ማድረግ የሚችል ማንም ፍጡር የለም። በቤታችንም ቅዱሳ ማንም ማንም መልአክም ምንም የለም። አኮ በመልአክ አኮ በተንባል አላ ለሊሁ ጊዜ ይመጽ ወያድኖሙ ተብሎ የተነገረው ለዚህ ኢሳይያስ ስሳ ሁለት ስሳ ሶስት ቁጥር ሰባት ጀምሮ ሄዳን ነው በመልአክ አይደለም፣ በአማላጅም አይደለም። ሄዳን ነው በራሱ በእግዚአብሔር ነው። በራሱ በእግዚአብሔር ራሱ እግዚአብሔር መጥቶ ሰው ሆኖ የእኛን ሰውነት ተዋህዶ ነው ያዳነ። ስለዚህ ፍጹም መካከለኛ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ስለዚህ እመቤታችን የአምላክ እናት መሰኘቷ ወይም መባሏ አንደኛ አርያማዊት አያሰኛትም። ሁለተኛ አምላክ አያሰኛትም። ሶስተኛ መካከለኛ ራሱ አያሰኛትም ለምን? ኢየሱስ መካከለኛ ስለሆነ ፍጹም ሰው ፍጹም አምላክ ስለሆነ፣ እናቱ ፍጹም ሰው ፍጹም አምላክ ብትሆን ነው እሱ የሚወለደችው ብለን አንናገርም። እንዲህ ምንል ከሆነ ኢየሱስ አምላክ ነው። ምንም ፍጹም ሰው ፍጹም አምላክ ቢሆንም አምላክነት ከሰውነት ጋር ተከፋፍለው አይኖርም። ከተዋህዶ በኋላ ሁለቱ አንድ ነው የሚሆኑት። የአምላክነት ባህሪ ከሰውነት ባህሪ ጋር ተዋህዶ ያለ መለያየት ያለ መለያየት በፍጹም ማንንም ሊለያየው በማይችለው ሁኔታው ሁለቱ ተዋህዶ አንድ ነው የሆኑት? ስለዚህ ፍጹም ሰው ፍጹም አምላክ ስንል ክርስቶስ ሰውነቱን ከአምላክነቱ ይሄ ሰውነቱ ነው ይሄ አምላክነቱ ነው ብለን አንከፋፍለውም። አንድ ነው። አንድ ዋን ኢንካርኔት ኔቸር ኦፍ ጋድ ዘ ወርድ እንላለን። አንድ ስግው የሆነ አንድ የእግዚአብሔር ቃል ባህሪ ነው የምንለው። የስግው ቃል ባህሪ አንድ ነው፣ አንድ ባህሪ ነው። ያ አንዱ ባህሪ ነጠላ ነጠላ ባህሪ አይደለም፣ ሲንግል አይደለም፣ ሲንግል አይደለም፣ ኮምፖዚት ነው። ከሁለት ባህሪ የተገኘ አንድ ባህሪ ነው። ስለዚህ ይህን ከሁለት ባህሪ የተገኘ አንድ ባህሪን ገንዘብ ያደረገው ኢየሱስ ክርስቶስ ብቻ ነው። ስለዚህ ኢየሱስን በመውለዷ እመቤታችን ቅድስት ድንግል ማርያም እንደ ኢየሱስ ክርስቶስ መካከለኛም አትባልም። የክህደት ነው፣ የክህደት ነው። ስለዚህ እንዲህ የሚልም ካለ የተወገዘ ነው። ይህን በደንብ አጥርቶ መረዳት ያስፈልገናል። ማለት ስለ እመቤታችን ስለ ቅድስት ድንግል ማርያም ስናስብ ይህንን በደንብ አድርገን ነው ማወቅ ያለብን ኢየሱስ ክርስቶስን በምናስብበት አንጻር አድርገን አይደለም ስለ እመቤታችን ስለ ቅድስት ድንግል ማርያም የምናስበው ማለት ነው። ስለዚህ ወላዲት አምላክ ናት ማለት እመቤታችን ከፍጡርነት ባህሪዋ ከፍ ብላ ወደሆነ ደረጃ ፍጡርነት ያልሆነ ወይም ደግሞ ከፍጡርነት የሚበልጥ ሌላ ምን አለ? ከፈጣሪ በቀር ከፍጡርነት የሚበልጥ ሌላ ምን አለ? ያለው ፈጣሪነት ብቻ ነው ከፍጡርነት የሚበልጥ። ስለዚህ እመቤታችን ከፍጡርነት የሚበልጥ ምንም የላትም ክብር ካልሆነ በቀር በክብር ከፍጥረት መካከል ሚተካት የለም፣ ከመላእክትም ቢሆን ከሰዎችም ቢሆን በክብር ነው። ይሄ እግዚአብሔር በሰጣት ክብር ነው። እግዚአብሔር በሰጣት ክብር ነው እንጂ በባህሪ ከሆነ ከፍጡርነት በምንም አትበልጥም። የተገኘችው ከሐና ከኢያቄም ነው። አራቱ ባህሪ ያተ ሥጋ አምስተኛ ባህሪ ነፍስ ነው ያላት። እኛም አራቱ ባህሪ ያተ ሥጋ አምስተኛ ባህሪ ነፍስ ነው ያላት በክብር ግን ልዩነት አለን። ይታወቃል። በክብር በክብር ልዩነት አለ። ሁላችንም ሰዎች ሆነን በሰዎች መካከል ልዩነት አለ እንደምታውቁት ሀጣን አሉ ጻድቃን አሉ። ሀጣንም ጻድቃን ሰዎች ናቸው። ልዩ የሚያደርጋቸው ሰብእና አይደለም። ሀጣን ሌላ አይነት ሆነው ጻድቃን ደግሞ ሌላ አይነት ሆነው አይደለም። ሁለቱም ሰዎች ናቸው። ልዩ የሚያደርጋቸው ግን ክብራቸው ነው ለእግዚአብሔር መገዛታቸው ነው። ስለዚህ እመቤታችን ቅድስት ድንግል ማርያም አምላክን በመውለዷ ምክንያት ወላዲተ አምላክ ናት ስንል ከአርያም የመጣች አርያማዊት ኃይል ናት እያልን አይደለም። ይሄ ክህደት ነው። አምላክን ከወለደች ከእሷ የተገኘው አምላክ ስለሆነ የግድ እሷ መምላክ መሆን አለባት፣ ስለዚህ እሷ አምላክ ናት ማለትም ክህደት ነው እሺ ይሄ ካልሆነ ደግሞ እሷ የወለደችው ፍጹም ሰው ፍጹም አምላክ ከሆነ እሷም የግዴታ ፍጹም ሰው ፍጹም አምላክ መሆን አለባት እንካልም፣ ይሄም ክህደት ነው። እነዚህ ሶስቱም ክህደቶች ናቸው። እነዚህ ሶስቱም በኦርቶዶክስ ቤተክርስቲያን ትምህርት መሰረት ተቀባይነት የሌላቸው የተወገዙ ሀሳቦች ናቸው፣ ሶስቱም። ስለዚህ እመቤታችን ቅድስት ድንግል ማርያምን ስናስብ በምንም አይነት መንገድ ቢሆን አወዛግበን እና አምታት ልናስብ ተገቢ አይደለም። ድንግል ማርያም ፍጡር ብቻ አይደለችም። ምን ማለት ነው? ሞናርኪው ዘፋ ዘርግን ኢትዮጵያ ቤተክርስቲያን ሞናርኪው ዘፋዘርን አታስተምርም ወይ የሚል ጥያቄ ነው። እና እጥር ያለና አጭሩ መልስ የኢትዮጵያ ቤተክርስቲያን እንደዚህ አይነት አስተምሮ የላትም። መልስ ትንተናው ስራ ውስጥ ገው። እኒህ ሰዎች ግን አሁን እንደዚህ አሁን ቪዲዮ ላይ የነበሩት እነዚህ ሁለቱ ልጆች ሲቀባበሉ የነበሩትም የዘወትር ጸሎት ይጸልያሉ ወይ ዘውት ተፅዕኖት የሚጸልዩ ከሆነ እኮ መልሱ እዛ ላይ ያለ። ከብርሃን የተገኘ ብርሃን፣ ከእውነተኛ የተገኘ እውነተኛ አምላክ የተገኘ ምነው ጋር ምነው ዘለው ተናልፈ ዲ ምን ብለው ነው እነዚህ ልጆች የሚያነቡት? ወይስ የዘውት ተፅዕኖት አይጸልዩም? ከብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ አልተፈጠረም ሲናገር የተገኘው ይዘሉታል ወይ ሌላ አማርኛ ያስገቡለት ነው። በሞናርኪው ዘፋዘ ላይ ተደብቆ ግን ተደብቆ ግን ሰቦርዲሽን እንደገና ተገለጠ። ሰቦርዲሽን ምን ማለት ነው አ ወላዴና አስራጭ ስለሆነ ከወልድ ይበልጣል ብሎ መናገር የአርጌን ስለሆነ የአርጌን ስለሆነ ሰቦርዲሽን የተወገዘ ነው። ሞዳሊዝም የተወገዘ ነው። የሰባሊስ ውስጥ ትምህርት አንድ ገጽ የሚል እዚህ ሞናርኩ ዘፋሰ እዚህ ጋር ያለው ጥቅልል አርጎ አንድ ገጽ አንድ አካል አያደርግም። እዚህ ጋር ዘሎ ደግሞ የበላይ ወልድ በታች አይልም። ከሁለቱም የራቀ ነው። ይህን ጥረት አድርጎ ማወቅ ያስፈልጋል። እኛ አንድ ገጽ ብሎ ምናምን አይደለም። እኛ የሰብዊ ምርት የተወገዘ ነው። ሞዳሊስቲክ ሞናርኪያኒዝም ይባለው ማለት አንድ ገጽ ብሎ መናገር ሙፋቂ ነው። በአንፃ ደግሞ እዚህ ጋር ገልብጠው ደግሞ እዚህ ደግሞ ልክ እንደ አርጌስ ደግሞ አይ ወላድ ያሳይ ስለሆነ ደግሞ አብ ይበልጣል ወልድ ያንሳ እስከ ገባ ደግሞ ኑፋቄ ነው ይሄ። ስለዚህ ሞዳሊዝምም ሞዳሊዝም ሰብኦርዲኔሽን ሁለቱም የተወገዙ ናቸው። ሞናርክ ዘፋዘር ግን የሐዋርያ ትምህርት ነው፣ የሰለስቱ ምዕት ትምህርት ነው፣ የአትናቴዎስ ትምህርት ነው፣ የባስልዮስ ዘቂሳርያ ትምህርት ነው፣ የሌሎቹም የቀደምት አባቶቻችንም ራሱ ትምህርት ነው። አሁን ከሃይማኖት አሁን ምን ወጣን? አሁን እኛ ቅድም እንዳለ የጠቀሰው በሙሉ ከዚህ ውጭ ምን ተናገርን? ሃይማኖት አሁን የሚናገረው ነው። ሁታችን ፍጡር ብቻ ን የፈጣሪ እናት ደግሞ ተብላለች ማለት ነው። እንግዲህ ፍጡር ብቻ አይደለችም፣ የፈጣሪ እናት ነች። ፈጣሪ ደግሞ አይደለችም። ፍጡር ድንግል ማርያም ፍጡር ብቻ አይደለችም። ምን ማለት ነው? ሰራ ፍጥረት አይደለችን ብቻ ለማለት ነው። ትክክል የአምላክ እናት ናት። እንደኛ ተራ ልጅ አይደለችም፣ ቅድስና ለማለት ነው። ግን ምን ማለት ነው? ግን ማለት ፍጡር ብቻ አይደለችም ማለት ገለጻው ራሱ ወላዲታ አምላክ ናት፣ የአምላክ እናት ናት፣ ከፈጣሪ በታች ከፍጡራን በላይ ናት። እንደዛ ለማለት ነው። ትክክል እንደዛ ለማለት ቆንጆ። ፍጡር ብቻ አይደለችም አይባልም። ደግግግግ በዓረቡ ተው። ጥርት ያለ ትምህርት ስላለን እኛ የተጣራውን ትምህርት በደንብ መስማት ነው። የአምላክ እናት ናት፣ ወላዲተ አምላክ ናት፣ ከፈጣሪ በታች ከፍጡራን ሁሉ በላይ ናት። የድንግል ማርያም ተራ ፍጡር አይደለችም። ዌልካም ፈጣሪ ፈጣሪ ናት እያሉ ካልሆነ የከበረች ፍጥረት ናት፣ ቅድስት ናት፣ ንጽሕት ናት፣ የአምላክ እናት ናት። እንደ ጓደኛችን አናስብ። ትክክል ስለዚህ እንደው የወጣ ነገር ትናስተማር ተገቢ አይደለም። እና ምናልባትም ደግሞ ልጆቹ እየሰሙ ከሆኑ እናንተ ወንድሞቻችን በጥላቻ ለምን እንድትረዱ እሺ፣ እናንተ እናንተን ለማ ለመውገር ምናምን